ፖሊስ ሊሆን ይችላል። መከላከያ ብቻ አይደለም የፈረሰው፣ ደህንነትም ፈርሷል። እኔ እንግዲህ አሁን ይቅርታ ለመጠየቅም እንትን ለማለትም እኔ ማለት እሱ አይመስለኝም ትልቁ አጀንዳ። አምሳም የሆኑ ሲኒየር ኦፊሰሮችም አዲስ አበባ ላይ ቦታ ይሰጣቸው ተባለ። እነዚህን መርጠህ አምጣ ተባልኩኝ። መርጠን ያስገባን እኔ የታጋዮች ብቻ ያስገባን አድርጌ አይደለም ማስበው ከቀድሞ ጦር አባላትም ያን እኛ ጋር ሲሰሩ ከነበሩ የራሳቸው ቦታ ያልነበራቸው ልናስገባ ሞክረናል። መልካም በአድ ህወሀት ምነካው፣ ወደ ህወሀት ምነካው የሚለው የሚነዛው ጥያቄ፣ መጀመሪያ ም ይህን ያክል ሰራዊት ጠርጋችሁ መላክ አልነበረባችሁም። ትክክል አይደለም። ኋላም ወርውራችሁ መርሳት አልነበረባችሁም። የተደረገውን ሪፎርም ልክ እንደ ጀነራል ካሳዬ አላቆም። እኔም እሱ ባነሳው ላይ ደግሞ እስማማለሁ። ምክክር ያስፈልጋል በዚህ ጉዳይ። ቃሉን ለመታደም ወደ ሀገራችሁ የመጣችሁ ትውልደ ኢትዮጵያውያንና ሀገር ውስጥ ለምትገኙ ውድ ደንበኞቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን ድርጅታችን ዲኤም ሲሪል እስቴት ለፋሲካ በዓል ህልሞን የቤት ባለቤት በመሆኑን ያድርጉ እያለ እስከ ሁለት ሚሊዮን ብር የሚደርሱ ልዩ የበዓል ቅናሾች ይዞሎት መጥቷል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል እያስገነባናቸው ከሚገኙ እጅግ ዘመናዊና ማራኪ የቤት ዲዛይን ባላቸው የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከስቱዲዮ እስከ ባለ አራት መኝታ ቤቶችን በስ 8% ቅድመ ክፍያ በመረጡት የወለል አማራጭ አቅርበን እሎታል። ምን ይሄ ብቻ፣ እስከ 20 ዓመት የሚቆይ 46 ሳይ ባንክ ብድርን እነሆ ብለናል። መልካም በዓል። በዚህ ልዩ የበዓል ቅናሽ ህልሞን የቤት ባለቤት በመሆን እውን ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። 1993 ላይ ለሁለት በተሰነጠቀበት ጊዜ ህዋት እርሶ ከስልጣን ላይ እንዲወርዱ ተደረገ። ምን ነበር እሱ ሚስጥር? በኢትዮ ኤርትራ የኢትዮ ኤርትራ ጦርነት በላያችን ላይ በኢትዮጵያ መንግስት ላይ ሳንዘጋጅበት የመጣ ጦርነት ነው የነበረው እኔ የተማ ጦር ሹም ሆኜ ሳዝ ወደ ስድስት ክፍለ ጦሮች ነበሩን። 54፣ 55 ሺ ጦር ብቻ ነበረን። የኤርትራ መንግስት በተደጋጋሚ ብሔራዊ ውትድርና ሰልጥኖ እስከ 150 ሺ ጦር ነበረው ወደ 18 የሚሆኑ ክፍለ ጦሮች ነበሩት። ሶ ያ ጦርነት ልንዘጋጅ የምንችልበት ምልክቶች የነበሩም ሳንዘጋጅበት ነው የመጣብን፣ እና የተዋጋን ሰራዊት እያደራጀን ነው ኋላ መጨረሻ የሆነው ነገር የሆነው እና ጦርነቱን የኢትዮጵያ ህዝብም በጣም በከፍተኛ ስሜት የተቆጣ ወጣት ሰጠን። እኛ አሰልጥነን ውጊያ ውስጥ በውጊያው የተገኘውን ውጤት አገኘን። ጦርነት አካሄዱና አፈታቱ ላይ ችግሮች ነበሩብን። በፖለቲካው አመራር ላይ ይሄ ችግር ነበረ። ሌሎች ችግሮችም ነበሩ። አሁን ለዚህ ብዙ እንትን ማይሆኑም ይመስለኝ። የአዲስ የመጣውን ለውጥ በአቶ መለስ የሚመራውን እነዚህ ሰዎች አይደግፉም። ስለዚህ እንቅፋት ሊሆን ይችላሉ የሚል ይመስለኝ። እንግዲህ ሌላው ታሪክ ያው ገልጻችሁታል። ከእኔ የበለጠ ደግሞ ጀነራል ካሳይ ያውቀዋል። ደርግ ወደ ስልጣን የመጣው በእኛ አመለካከት በ66 ዓመተ ምህረት በተደረገው ሰፊ የህዝቦች አመፅ የተደራጀ ኃይል ስላልነበረ ወታደሩ ስልጣን ያዘ። ስልጣን ከያዘ በኋላ በወታደራዊ አገዛዝ ነው ሀገሪቱን ሲመራ የነበረው እና በዚህ ሂደት ደግሞ ዋናው ምሰሶው ዋና መሳሪያው የነበረው ያ ወታደራዊ ኃይሉ ነው። በዚህ ሂደት በእኛ ያኔ በነበረን አመዛዘን ይሄ ኢንስቲቱሽን የህዝቦችን መብት በመርገጥ አገር ውስጥ እንግዲህ እንደተባለው ቅድም ጀነራል ካሳይ እንደገለጸው ፖለቲካው ነው የሚመራው ሆኖ ግን በሀገሪቱ ላይ ከፍተኛ ሰብአዊ መብትና ጭቆና ፈጽሟል። እና ይሄ ኢንስቲቱሽን እንዳለ መቀጠል የለበትም የሚል አመለካከት ነበረ። የነበረን አመለካከትና የወሰንበትን ውሳኔ ዛሬ ተመልሶ እንደገና እንዲህ አልነበረም እንዲህ አልነበረ ማለት አስቸጋሪ ነው፣ ብዙ የሚጠቅም አይመስለኝም። ዋናው ለእኔ ጠቃሚ መስሎ የሚሰማኝ የሀገር መከላከያ ሰራዊት የመገንባት ጉዳይ፣ ትልቅ ስራ ነው፣ ብዙ ሪሶርስ የሚወጣበት ብዙ የተማረ የሰው ኃይል እውቀቱን የሚያፈስበት ስራ ነው እና ትልቁ ነገር እነዚህ የሴኪሪቲ ተቋማት የደህንነት ሊሆን ይችላል፣ የመከላከያ ሊሆን ይችላል፣ ፖሊስ ሊሆን ይችላል። መከላከያ ብቻ አይደለም የፈረሰው፣ ደህንነትም ፈርሷል። እና ከአንድ መንግስት ወደ ሌላ መንግስት ትራንስሰንድ እንዲያደርጉ የምናደርገው ምን ብናደርግ ነው ሚለው ላይ ነው ትልቅ ትኩረት መደረግ ያለበት የሚመስለኝ፣ ያኔ በነበረው ሁኔታ ውሳኔ አሰጣጡ ላይ ነበርኩ። ስለዚህ የነበረን አመለካከትና የነበረን መረጃ ይሄ ፓርቲውና አገሪቱን ሲመራ የነበረው ፓርቲና ሰራዊቱ ጋር የነበረው ግንኙነት እንደ ኢንስቲትዩሽን ለሚቀጥለው ለውጥ እንዳለ ወስዶ ማስቀጠል ያስችላል የሚል አመለካከት አልነበረን። እንግዲህ አሁን ይቅርታ ለመጠየቅም እንትን ለማለትም እኔ ማለት እሱ አይመስለኝም። ትልቁ አጀንዳ ምንድነው? አንድ እኔ ማለቀው እማቀው ኢንፎርሜሽን ሰራዊቱ ከወጣ በኋላ ለእነሱ ብቻ ሳይሆን ቲፒኤልኤፍ ስር ሆኖ ረጅም ጊዜ ለታገለ ለቆሰለ ብዙ መስዋዕትነት ለከፈለም ከሰራዊት አስተናብተናል ወደ ሰላሳ ምናምን ሺህ ይሆን የሰራዊት አባል የቲፒኤልኤፍ አባል ወደ ሀገር ተመለስ ብለን መልሰናል። 3 3 ሺ ብር 4 4 ሺ ብር እየሰጠን ነው የሸኘ ነው። ለሁለቱም የሚሆን ሰራዊቱን የሚያቋቁም ኮሚሽን ቆሞ ነበር፣ በአዋጅ ቆሞ ነበር በፓርላማ ኑሯቸውን እንዲመሩ ለማድረግ የሚያስችል ስራ እንዲፈጠርላቸው፣ ስራ እንዲያገኙ እኔ የማውቀው ይሄንን ነው። ከዚህ አልፎ ወደ ስራ እንዳይቀጠሩ የሚከለክል መመሪያ ወጥቶ ከነበረ ከዛም በላይ አክቹአሊ እነሱ እንዲቋቋሙ ለማድረግ የሚያስችል ስራ ካልተሰራ፣ ያ ኮሚሽን ይሄን ስራውን በደንብ ካልሰራ ችግር ነበር ማለት ነው። እንደ ፖለቲካ ውሳኔ ግን ይሄ የወጣው ሰራዊት አንደኛ ከገር ጸጥታም አንጻር ሲታይ፣ ሁለተኛ ከጠቅላላ ሁኔታም አንጻር ሲታይ መቋቋም አለበት ኑሮው መስተካከል አለበት የሚል ውሳኔ ተወስኖ፣ ይህንን የሚሰራ ኮሚሽን ቆሞ ከኢንተርናሽናል ድርጅቶች ጋር እየተገናኘ መጀመሪያ ቀደም ብሎ የነበረውን ሰራዊት የሚያቋቁም ከዛ ቀጥሎ ደግሞ የራሳችንን ሰራዊት ስንበትን ያኔም ቢሆን ብሔራዊ ተዋጽኦን ለማስተካከል ለሱም የሚያቋቁም ሆኖ እንዲሰራ ተደርጎ ነው የተቋቋመው። የሚል ነገር እኔ አላውቅም። መጀመሪያ አዲስ አበባን ያው የደርግን የነበረው ጦርነት በውስጣችን በሀገራችን ውስጥ የነበረውን ጦርነት አሸንፈን አዲስ አበባ እንደገባን ሰኔ 24 ላይ የሽግግር መንግስት ቻርተር የጸደቀበት ጉባኤ ተካሄደ። ያኔ የተለያዩ የፖለቲካ ፓርቲዎች እንዲመጡ ተደረገና የሽግግሩ ወቅት ምክር ቤት ቆመ። ያ የሽግግር ወቅት ምክር ቤት በቻርተሩ ነው የሚመራው። የሀገሪቱን ሉዓላዊነት የማስጠበቅ ዳር ድንበር የማስጠበቅ ስራ ዝም ብሎ ክፍት መጥተው ስለማይቻል ቀደም ብዬ በገለጽኩት መንገድም የነበረውን ተቋም እንዳለ መጠቀም የለብንም የሚል ውሳኔ ስለነበረ የኢህአዴግ ሰራዊት አሸንፎ የመጣው ሰራዊት የኢህአዴግ ሰራዊት ያኔ እንግዲህ የቲፒኤልፍ የኦህዴድ፣ የብአዴን የሚል ሰራዊቶች ነበሩ። በየድርጅቱ ነው የተደራጀው። የሀገር መከላከያ ስራን ኃላፊነት እንዲወስድ ምክር ቤቱ የሽግግር ወቅቱ ምክር ቤት ተስማማ እና ያንን ኃላፊነት ተሰጠን ማለት ነው። ያኔ የሀገሪቱ ሲመራ የነበረው ትልቁ ውሳኔ ሰጪ አካል በነበረው ሁኔታ የተቋቋመው የሽግግር ወቅት ምክር ቤት የሚባለው ነው። በዚህ መሰረት ነው ኃላፊነቱ ላይ ኢህአዴግ የተሰጠው ይሄ ከተደረገ በኋላ የተሰጠው ታስክ አንደኛ የሀገሪቱን ሰላምና መረጋጋት ማስጠበቅ፣ ሁለተኛ ለሚቀጥለው አገራዊ ሰራዊት የሚሆን የተመቻቸ ሁኔታ ማመቻቸት፣ አገራዊ ሰራዊት እንዲገነባ ሁኔታዎች ማመቻቸት የሚል ነው የነበረው። ከዚህ አንጻር የሀገሪቱን ሰላምና ማረጋጋት የማስጠበቅ ስራ ያው ሰራዊት በየአካባቢው የተንቀሳቀሰ ያኔ በተደረገው ነገር ተካሄደ። በሀገራዊ ሰራዊት ከመገንባት አንጻር ቅድም ብዬ እንደገለጽኩት ከቀድሞው ጦር ፖለቲካል በሆኑ ክራይቴሪያዎች አውጥተን ወደ ዘጠኝ ሺህ የሚሆን የቀድሞ ሰራዊት አባል አክቹዋሊ በእኔ አመለካከት እኔ ሳየው ያኔ የቀድሞው ጦር ክሪም ሊባሉ የሚችሉ ፍሩንዛ አካዳሚ ለስድስት ዓመት ለብዙ ዓመታት እየሰለጠኑ በርካታ ሰዎችን አየር ኃይል ላይ ጀነራል ሰለሞን በየነ እየመራው ምድር ኃይል ላይ ደግሞ በተለያዩ አካባቢዎች በተለይ ማሰልጠኛ ተቋማት ላይ ገብተው በስታፍ ስራዎች ላይ ገብተው የአዲሱን ሰራዊት ግንባታ ሂደት እንዲያግዙን አደረግን። ከዛ በኋላ ያው ህገ መንግስቱ ጸድቆ ህዝባዊ መንግስት ከተመረጠ በኋላ እስከዛን ጊዜ ድረስ ሰራዊቱ በየድርጅቶቹ ነው የነበረው። የቲፒኤልኤፍ፣ የብአዴን እንደዚህ የሚባል ከፖለቲካ ድርጅቶቹ ጋር የነበረው ግንኙነት አልተቋረጠም ነበር ስለዚህ እስከ ሽግግሩ ወቅት ድረስ የኢህአዴግ ሰራዊት ነው እየተባለ ቢጠራ አፕሮፕሬት ነው የሚመስለኝ። ምክንያቱም ከፖለቲካ ፓርቲው ጋር የነበረው ግንኙነት አልተቋረጠም አልተቋረጠም ነበር። ኋላ ህገ መንግስቱ ጸድቆ በህገ መንግስቱ መሰረት የተቋቋመ መንግስት ከወጣ በኋላ ግን ሰራዊት ውስጥ የነበርን የፖለቲካ ድርጅት ውስጥ የነበርን ሰዎች እንድን ወጣ ተደረገ። ሰራዊቱ ተቀላቀለ አንድ አገር አቀፍ ሰራዊት የመገንባት ቀደም ብሎ በተቀመጠው ብሎ እንግዲህ እያንዳንዷን የተደረገችውን ወይን ተነበበው ያልተነበበን ብሎ አብነት ለመስጠት ሳይሆን በህገ መንግስቱ ማርቀቅ ወቅት አዲሱን ሰራዊት ለመገንባት የምንከተላቸውን መርሆች ክሊርሊ በጉባኤው ላይ አቅርበን ነበር። እኔ ራሴ አቅርቤ ነበር። እዛ ላይ በግልጽ የተቀመጠው ሰራዊቱ ከማንኛውም የፓርቲ ወገነኝነት ወገንተኝነት ማጽዳት አለብን ብለን ነው ያስቀመጥነው። ይሄ ህገ መንግስቱም ላይ ተቀምጧል። በዛ መሰረት ለመስራት ብዙ ሞክረናል። ይሄኛውን ነው እንደ መነሻ አድርገን የወሰድ ነው። ይህን መነሻ በማድረግ የሰራዊቱን የፖለቲካው ግንባታ የሚገነቡ እኔ እስከነበርኩበት ጊዜ ድረስ የተጻፉ ጽሁፎች አሉ፣ አሁንም ይኖራሉ። ይሄ ከማንኛውም የፖለቲካ ፓርቲ ነጻ እንዲሆን፣ ለሲቪሊያን ባለስልጣን ተገዢ እንዲሆን፣ ማንኛውም በምርጫ አሸንፎ የመጣ ሀይል ኢህአዴግም ይሁን ሌላ ለዛ ተገዢ እንዲሆን እኔ ራሴ ለምሳሌ ይህንን የአንድ ፓርቲ ወገንተኝነት ካላጸዳን በስተቀር እዚህ ሀገር መንግስት በተቀያየረ ቁጥር ሰራዊቱን እየጠረግን እያባረርን ሌላ አዲስ ሰራዊት እየገነባን መሄድ ለዚህ ሀገር ትልቅ ሸክም ነው የሚል ፐርሰናል እምነት ያኔም ነበረኝ አሁንም አለኝ። ይሄ ማለት እያለፈ እያለፋን ነበርኩኝ እና ታሪኩ ብዙ የሚያስፈልግ አይመስለኝም። ያም ሆነ ግን መንግስት ሁለት ውሳኔ ወሰነ። አንደኛው ወደ ሀምሳ የሚሆኑ ሰዎች በትጥቅ ትግሉም በወታደርና ስራም ለሚኒስትሮች ቦታ ይሰጥ ስለነበር በመንግስት ውሳኔ መሰረት ሀምሳ የሚሆኑ ሲኒየር ኦፊሰሮችም አዲስ አበባ ላይ ቦታ ይሰጣቸው ተባለ። እነዚህን መርጣ አምጣ ተባልኩኝ። መርጠን አስገባን። እኔ የታጋዮች ብቻ ያስገባን አድርጌ አይደለም አስበው። ከቀድሞ ጦር አባላትም ያኔ እኛ ጋር ሲሰሩ ከነበሩ የራሳቸው ቦታ ያልነበራቸው ልናስገባ ሞክረናል። ከነዚህ ውስጥ አንዱ የማስታውሰው ኮመዶር ጅኑኑን ነው። የባህር ኃይል እርዳታ ያደርግልን ነበር። ልክ እንደ አምሳዎቹ አምስት መቶ ስኩዌር ሜትር እሱም እንዲሰጠው ተደረገ። ከዛ ውጭ ያለው ግን ከሀያ አመት በላይ ያገለገለው የትም ቦታ ይሁን የኦሮሞ ይሁን የትግራይ ይሁን የምናምን ተወላጅ ከሀያ አመት በላይ ያገለገለ አዲስ አበባ ውስጥ የማግኘት መብት ይኖረዋል። አስራ አምስት አመት ያገለገለ በክልል ዋና ከተማ የማግኘት መብት ይኖረዋል። አስር ዓመት ያገለገለ ደግሞ በዞን ዋና ከተማ የማግኘት መብት ይኖረዋል። እነዚህ አራቱ ነበሩ መመሪያዎቹ። ከዚህ ውጭ ሌላ ነገር ማቆ የለም። የሶሻልና ኢኮኖሚ ምክትል ጠቅላይ ሚኒስተር እና መከላከያ ሚኒስተር ሆኖ ሲሰራ የነበረው አቶ ተፈራ ዋልዋ ነው። ከእሱ ጋር ሆነን ነው ጉዳዩን ያወጣ ነው የተወሰነ ካቶ ኦፍዴት ያስፈልገን ነበር። እከሌን ከዚህ እናስቀራለን ከዚህ እናስቀራለን ከሚል ተነስቶ ሳይሆን ለባዕዴን የብቻው መመሪያ፣ ለኦህዴን የብቻው መመሪያ፣ ለቲፒኤልኤፍ ለብቻው መመሪያ የምናወጣ ከሆነ ያስቸግራል። መልካም ህወሀት ምነካው፣ ወደ ህወሀት ምነካው የሚለው ትልቁ መነሻ የነበረው ያኔ አንደኛ ትልቁ መነሻችን የኢትዮጵያ የመከላከያ ሰራዊት ኢትዮጵያን መምሰል አለበት የሚል ነው ኢትዮጵያን እንዲመስል ከተፈለገ ደግሞ በትቅ ትግል ውስጥ ትግሉ ወቅት ትልቁን ቁጥርና ባርደን የተሸከመው ህወሀት ነው። በሽግግሩ ምክር ቤት ለሚቀጥለው የሀገር ሰራዊት ግንባታ ሁኔታዎች አመቻቹ የሚል መመሪያ ስለሰጠን ያን ለማመቻቸት እነሱን ማውጣት ነበረብን። ይህን ካልኩ በኋላ አካላቸው የጎደሉ ወደ ብዙዎቹ ታጋዮች ወደ ዳንሻ ነው የላክናቸው። ወደ ዳንሻ የላክናቸው ሰራዊት ከዛ በኋላ ለምን አልተከታተላቸውም የሚለው እኔ እንደ መከላከያ መጠን እኔን የሚመለከት እኔ ዝርዝሩን አላውቀውም ማለት ወደ ዝርዝር ጉዳይ ላለመግባት ውሀት የምነካው የሚለው ግን ህዝቡ የሚጠይቀው ጥያቄ ነው። ትግራይ ውስጥ የሚጠይቀው ጥያቄ ነው። ትግራይ ውስጥ በሚነሳ የሚነሳው ጥያቄ መጀመሪያ ምህን ያክል ሰራዊት ጠርጋችሁ መላክ አልነበረባቸውም። ትክክል አይደለም። ኋላም ወርውራችሁ መርሳት አልነበረባችሁም። በዓሉን ለመታደም ወደ ሀገራችሁ የመጣችሁ ትውልደ ኢትዮጵያውያንና ሀገር ውስጥ ለምትገኙ ውድ ደንበኞቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን ድርጅታችን ዴም ሲ ሪል ስቴት ለፋሲካ በዓል ህልሞን የቤት ባለቤት በመሆኑን ያድርጉ እያለ እስከ ሁለት ሚሊዮን ብር የሚደርሱ ልዩ የበዓል ቅናሾች ይዞሎት መጥቷል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል እያስገነባናቸው ከሚገኙ እጅግ ዘመናዊና ማራኪ የቤት ዲዛይን ባላቸው የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከስቱዲዮ እስከ ባለ አራት መኝታ ቤቶችን በ8% ቅድመ ክፍያ በመረጡት የወለል አማራጭ አቅርበንልዎታል። ምን ይሄ ብቻ እስከ ሀያ ዓመት የሚቆይ 46 ሳይ ባንክ ብድርን እነሆ ብለናል። መልካም በዓል። በዚህ ልዩ የበዓል ቅናሽ ህልሞን የቤት ባለቤት በመሆን እውን ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። እኛን መንከባከብ ነበረባችሁ ነው የሚለው እስከ ቅርብ ጊዜ ድረስ እኮ አካላቸው ጎድሎ የሚጠይቃቸው ሰው አጥተው ያለው ቁስል ብዙ ነው ያለው ቁስል ብዙ ነው። በአራት አምስት ወጣት የሞተበት ቤት የፈረሰበት እጁ የተቆረጠ አይኑ የጠፋ የሚደግፈው የሌለ እስካሁን ድረስ ያው ቁስል ያልዳነ በርካታ ቁስል ነው ያለው። ለምንድን ነው እንደዚህ የሆነው? በአንድ በኩል ያንን የራሳችንን ቁስል ተሸክመን ከኢትዮጵያ ሕዝቦች ጋር በእኩልነት አብረን ለመኖር የተመቻቸ ሁኔታ ይፈጥርልን ይሆናል የሚል አስተሳሰብ ኖሮ ሊሆን ይችላል። ያሰራ አልሰራም ሌላ ጉዳይ ነው ግን ተደርጓል እስካሁን ድረስ ቁስሎ አልደረገውን ሪፎርም ልክ እንደ ጀነራል ካሳይ አላቆምንም። እሱ በነሳው ላይ ደግሞ እስማማለሁ። ምክክር ያስፈልጋል፣ በዚህ ጉዳይ ምክክር ያስፈልጋል። ምክንያቱም የሴኩሪቲ የደህንነት ጉዳይ ልክ እንደ ኢኮኖሚ፣ ልክ እንደ ፖለቲካው ለሀገር በጣም ከፍተኛ የሆነ ተጽዕኖ ያለው የፖሊሲ ጉዳይ ነው። በከፍተኛ ደረጃ መጀመሪያ ሲነሳ በጉዳዩ እውቀት ያላቸው ሰዎች ወታደሮች ብቻ አይደሉም። የፖለቲካል ሳይንስ ምሁሮች አሉ የውጭ ግንኙነት መሁራት አሉ እነዚህንም በሙሉ አሰባስቦ ሀሳቡን ማመንጨት ከዛ በኋላ ምትን ማድረግ ያስፈልጋል። እነዚህ እንግዲህ የሀገር ሉዓላዊነት የሕግ መከበር እንደዚህ የመሰሉትን ነገሮች የሚያከብሩ የጠቅላላ ሴኪሪቲን የሚመለከቱ አካላት ሪፎርም ሲደረግ መነሻቸው የሚሆነው ሁለት ዋነኛዎቹ ሁለት ነገሮች ናቸው ታሳቢ የሚሆኑት አንደኛው ኦፐሬሽናል ኢፌክቲቭነስ ለማምጣት ነው። ሰራዊትም ይሁን መከላከያም ይሁን በዋለበት ቦታ ጥሩ ውጤት እንዲያመጣ ለማድረግ ነው። ሁለተኛ ደግሞ የሪሶርስ አጠቃቀሙን በሚመለከት ብክነት የሚቆጣጠር እንዲሆን ለማድረግ ነው። ምክንያቱም እነዚህ የሴኩሪቲ ስትራክቸሮች አምራች አይደሉም፣ በላተኛ ናቸው። የሀገርን ሀብት ነው የሚበሉት። በሚገባ ተቆጣጥሮ ጥቅም ላይ ካልዋለ ከፍተኛ ችግር ነው የሚያመጣው። ይህን ለማሳካት በእኔ አመለካከት ሁለት ፋንዳሜንታል ነገሮች አሉ። አንደኛው ይዘቱ ነው። ሁለተኛው ደግሞ ሂደቱ ነው፣ ፕሮሰሱ ነው። ይዘቱ ላይ በዋናነት ስናይ ሁለት ትላልቅ አውዶች አሉ። አንዱ ሚሊተሪ ቴክኒካል ይሉታል፣ ይሄ ሚሊተሪ ቴክኒካል የሆነ ጉዳይ ነው። ሁለተኛው ደግሞ ፖለቲካዊና ማህበራዊ የሚል ነገር ይነሳል። ይሄ ሚሊተሪ ፖለቲካዊና ማህበራዊ የሚባለው አስፔክት የሰራዊቱን ካራክተር፣ የደህንነት ከሆነም የደህንነት አካሉን ካራክተር፣ ፖሊስ ከሆነም የፖሊሱን ካራክተር የሚወስን ነው። ምን አይነት ፖሊስ ነው የምንፈልገው፣ ምን አይነት መከላከያ ነው የምንፈልገው፣ ምን አይነት ደህንነት ነው የምንፈልገው የሚለውን የሚወስን ነው። ሪፎርም በሚደረግበት ወቅት ይህኛውን ካላነሳን፣ ይህኛውን ጉዳይ ካላነሳን፣ ሚሊተሪ ቴክኒካል የሆነውን ፓርት ብቻ ኮምፒውተር የሚጠቀም አውሮፕላን የሚነዳ መርከብ የሚነዳ ምናምን ብቻ ካል ያ ነው እየተባለ ያለውን ማለት አይደለም ስለማላቀው ይህኛውን ብቻ ካነሳን ዋናውን አስፔክት የካራክተር ህንጸቱን በሚመለከት በሚገባ እየሰራን አይደለም ማለት ነው፣ የሚሆነው ይሄ ካራክተር ህንጻቱ የሚመለከት ሜይንሊ ከህገ መንግስቱ ከፖለቲካው አስተሳሰቡ ከምናምን ጋር የሚነሳ ነው። ይሄ ሚሊታሪ ቴክኒካል አስፔክቱ ደግሞ ከሀገሪቱ የኢኮኖሚ ደረጃ ጋር የሚነሳ ነው። የሀገሪቱ የኢኮኖሚ ደረጃ በጣም ሶፍት ኬት የሆነ ጀት እንድንታጠቅ የሚያስችል ከሆነ ወይም አምርቶ ወይም ገዝቶ ይህንን መንቀሳቀስ የሚያስችል የተማረ ወጣት የሚሰጠን ከሆነ ያንን እንጠቀማለን። የሀገሪቱ ጂኦግራፊ ባህር ካለው ባህር ኃይል እንጠቀማለን ወይም አየር እንጠቀማለን። እና እነዚህ ሁለቱ ተቀናጅተው ናቸው። ከዚህ ፋንዳሜንታል የሆነ መነሻ ተነስቶ እነዚህን አቀናጅቶ እነዚህን አስማምቶ ነው ወደ እንትን የሚሄደው። ሂደቱ ሲባል ደግሞ አሳታፊ ነው ወይ የህዝቦችን አስተያየት ወስዷል ወይ ህዝቡ ኦውን ያደርገዋል ወይ የሚል ነገር እንዲመጣ ነው የሚያደርገው። ጀነራል ካሳይ እንዳነሳው የውጭ ሀገር ሆን የውስጥ ሀገር የሚሆን የተወሰኑ ኤክስፐርቶች አውጥተው ያን ፖሊሲ የሚባለውን ነገር እየቀነጨው እየቀነጨው የሚሰጡ ከሆነ በሀገር ደረጃ ኦነርሽፕ የፖሊሲው አይኖርም። በመሪዎችና በተመሪዎች መካከል መተማመን እንዲፈጠር አያደርግም። አገሪቱ ውስጥ ፍትህና ስርዓት እንዲነግስ፣ ሰላም እንዲነግስ፣ የሴኩሪቲ ሴክተር ሪፎርም ትልቁ ግቡ የህግ የበላይነት እንዲከበር፣ ህገ መንግስት እንዲከበር፣ የሰብአዊ መብት እንዲከበር፣ በዚህ ደግሞ ሰላም እንዲመጣ ሰላም ተንተርሶ ደግሞ ኢኮኖሚ እድገት እንዲመጣ ለማድረግ ነው። እነዚህን ለማሳካት የሴኩሪቲ ፖሊሲው ሰንትራል ነው። ለሀገራችን ለእንደዚህ አይነት ስርዓት አደጋ ከየት በኩል ነው የሚመጣብን? አደጋው በምን መልክ ነው የሚከሰተው? እንዴት አድርገን ነው ያንን የምንመክተው? ለዚህ የሚሆን አቅም ቦዝ ሚሊተሪ ቴክኒካል አቅምና የሰራዊት ብቃት፣ የአመራር ብቃት፣ የሰራዊት ካራክተር፣ የኢንቴሊጀንስ አካላት ካራክተር በሀገር ውስጥም ዲሞክራሲን የሚያሰፍን በውጭ ደግሞ የሀገራችንን ሉዓላዊነት የሚጠብቅ ሰብአዊ መብት የሚያስጠብቅ የህግ የበላይነት የሚያስጠብቅ እንዴት ነው የምናቃውመው፣ የሚል በጣም ሰፊ የሆነ ጉዳይ ነው። ዋናው ነገር አሁን እናንተ ይህን ጉዳይ ማንሳታችሁ ጥሩ ነው። ምክንያቱም ይሄ በማንኛውም ሀገር በተለይ በሀገራችን ደግሞ እንደ ታቡ የሚታይ ለሰፊ ውይይትና ለሰፊ መድረክ የማይከፈት የተወሰኑ የመንግስት ኃላፊዎችና ና ጀነራሎች ወይም ኤክስፐርቶች ሰርተው ይሄ ሁላችሁ የሚሉት አይነት ተደርጎ ይወሰድና የሚፈለገውን ታርጌት አይመጣም። የሚፈለገውን በሀገር ሰላም የማምጣት የህግ የበላይነት የማምጣት ዲሞክራሲ የማምጣት እና ሰብአዊነት የመጠበቅ ጉዳይ አያመጣም። ይሄ ይሄ ባሁን ባንድ ውይይት የሚያልቅ አይደለም፣ ሰፊ ጉዳይ ነው። መሰረታዊ እንትን ነው እና አሁን የሀገራችን ላይ የተደረገ ያለው ሪፎርም ከእንደዚህ አይነት ሰፋ ያለ መነሻ ተነስቶ የህዝብንም አመኔታ እያስገኘ የሚሰራ ስራ ነው ወይስ ከዚህ በመለስ ያለ ነው? አላቅም። ኮንሳልትድ አልሆንኩም። ማለት ኮንሳልትድ አልሆንኩም ሳይሆን፣ ኢንፎርሜሽኑ አላቅም። ኮንሳልት መሆን ያለ መሆን የመንግስት ፍላጎት ነው። በዚህ ላይ መንግስት ሁለት ምርጫ አለው። እንደ ድሮው ፖሊሲውን አውጥቶ ሁላችሁ ብሎ እየቆነጠረ እየቆነጠረ ሊሰጥ ይችላል። ይሄ የፖለቲካ ኮስት ያስከፍላል፣ የጊዜ ጉዳይ ካልሆነ በስተቀር የፖለቲካ ዋጋ ያስከፍላል። በሌላ በኩል ደግሞ በሰፊ አሳታፊ በሆነ ፕሮሰስ ይዘቱንም ሂደቱንም አቀናጅቶ ሊያወጣ ይችላል። ይሄ የበለጠ በመሪና በተመሪ መካከል መተማመንን የሚፈጥር የግዳጅ ብቃት፣ የአፈጻጽም ብቃትን የሚጨምር የሴኪሪቲ ኢንስቲትሽኖቹ ደግሞ ከአንድ መንግስት ጋር ሳይጣበቁ ያንን እያለፉ የሀገር ጸጋ ሆነው ለሀገር የሚያገለግሉ ሆነው በሀገር አመኔታ አግኝተው የሚቀጥሉበት ሁኔታ ያመቻቻል።